ሰላም እንዴት ናችሁ ተወዳጆች? እስቲ ዛሬ ቅድሚያ የሞራል ጥያቄ ልጠይቃችሁ። እስቲ አንድ ሰው መጥቶ ሴጣን አለብኝ እኔ ላይ ያለ ሴጣን ግን መልካም ነው የሚያሰራኝ እንጂ ክፉ አያሰራኝም ቢላችሁ ከዛ በኋላ የሚያደርገውን ነገር፣ ይህ ሰውዬ እውነትም በቃ ሴጣን እያዘዘው ነው፣ ሴጣኑ ግን መልካም ነው የሚያሰራው ብላችሁ ታምናላችሁ? እንደገና ደግሞ ይህንን ሰውዬ አንተ ነብይ ነህ ትሉታላችሁ? ነብይ ታደርጉታላችሁ? ሴጣን ያዘኛል የሚያዘኝ ሴጣን ግን መልካም ነው የሚያሰራኝ፣ ቢላችሁ ሴጣን መልካምስ ያሰራልን? ይሄ በነቢያት ታሪክ ውስጥ እንደዚህ አይነት ታሪክ አለን አለ። በማላይ በእስልምና ነቢይ ላይ ነቢዩ መሐመድ ሴጣን ያዘዋል። እኔ ሳልሆን ያልኩት፣ ራሱ ሴጣን ያዘኛል ልበበሉ። ሴጣን ያዘኛል፣ ግን መጥፎ አያሰራኝም። ጥሩ ነው የሚያሰራኝ። አላህ ረቶኝ ሴጣኑን ሙሐመድን ያዘዋል። የሚያሰራው ግን መልካም ነው። ሴጣን የሚያሰራህ ወይም ሴጣን ምን አይነት መልካም ነው የሚያሰራህ? ሀዲሱ እንደዚህ ይላል። ሳይ ሙስሊም ሀ8 14 ኤል የሚገኝ ነው። ሳሂህ ነው። ግሬዱ ደርዝ ነን አመንገስት ዩ ዊዝ ሁም ኢዝ ኖት አናታች ፍሮም አመንገስት ዘጂን ኦር ዴብል ይ ምንድነው ሲያለው ነቢዩ ከእናንተ ውስጥ ማንም ጂኒ ወይንም አጋንንት ያልነካው የለም አለ። ደይ ካምፓኒያን ሴይድ አላስ ሚሴንጀር ዊዝዩቱ ተዛ ተከታዮቹ ምን አሉት? ያላ መልእክተኛ በአንተ ላይም ብለው ጠየቁት ማለት ነው። ድራፖን ሂ ሴይድ የስ ተዛሱ ምን አለ? በሚገባ አለብኝ በት አላ ሄልፕስ ሚ አጋኒስትም ንደ ሰ አም ፍሮም ሂአን ኖት ኮማንድ ሚ በት ፎር ጉድ። ምናለ አሁኔም አጋንንት አለብኝ ነገር ግን አላ ረቶኝ አጋንንት የሚያሰራኝ መጥፎ ሳይሆን ሩስራ ነው የሚያሰራኝ። መልካም ነገር ነው የሚያስደርገኝ። አጋነንቱ ያዘኛል፣ ጅኒው ያዘኛል። ነገር ግን መጥፎ ሳይሆን ጥሩ ነው የሚያሰራኝ አለ። ምን አይነት ጥሩ ነገር ነው አጋንንት ሊያሰራ የሚችለው? ነቢዩ መሐመድ ብለን ስንጠይቀው ሳኢ አል ቡኻሪ 5765 ላይ እንደዚህ ይላል፣ ማጂክ ወዝ ወርክድ ኦን አላስ ሚሴንጀር ሶ ዛት ሂ ዩዝድ ቱ ቲንክ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍ ዋይል ሂ አክቹዋሊ ሃድ ኖት። ምን ይለናል ሳኢ አል ቡኻሪ 5765 ላይ ነቢዩ ማጂክ ተሰርቶበት በአጋንንት ቁጥጥር ስር ሆኖ ወሲብ ሳያደርግ ያደረገ የመሰለው ብቻውን ሴክስ ያደርጋል ይለናል። ነብይ ነው። አስራ አንድ ሚስቶች በአንድ የነበሩት ነው። በአንድ ሌሊት ዘጠኝ ሴቶችም ይገናኝ ነው። መልካሙ ስራ ምንድን ነው? ብቻ ወሲብ ማድረግ፣ ብቻ ወሲብ ማድረግ መልካም ስራ። ነብዩም ያዘው አጋንንቱም ያዘው ነብዩን። ብቻውን ወሲብ ያደርጋል አጋንንት ተቆጣጥሮት ከነቢያት ውስጥ በታሪክ ከሚስቱ ውጪ ብቻውን ሴክስ ያደረገ ከሞሐመድ ውጭ አለ? አጋንንት ያዘኛል ያለስ ብቸኛ ከነቢያት ውጭ ከሞሐመድ ሌላ አለ? ከሞሐመድ ውጪ ከነቢያት ውስጥ አጋንንት የሚያዘው የለም። ለዚህም ነው ሞሐመድ በአጋንንት ቁጥጥር ስር ብቻ መሆን ሳይሆን የአጋንንት መልእክተኛም ጭምር ነው የምንለው። ሙስሊሞች የራሳችሁን ከእንደዚህ አይነት እስረት ነፃ ታወጡ ዘንድ ክርስቶስ በበራችሁ ላይ ቆሟል። ልባችሁን አታጠንክሩት። ልባችሁን ከፍታችሁ ክርስቶስን ተቀበሉ። ሄይ፣ የሙስሊም ሴቶች ይገረዙ ይገረዙ ይገረዙ ይገረዙ። እኔ ደጋፊ ነኝ። አዳምጡት። ተቆረቆረ ሰው ሁንሽ የኢስላም ጠልነትሽን አሳየሽን። እንጂ ሲጀመር ለመጨረሻ ጊዜ ጀስት ሜክ ኢት ክሊየር እስላመፎቢያ ነሽ ስላልሽኝ ብቻ እስላማፎቢያ ምን ማለት እንደሆነ ላንበብልሽ። ብካዝ ደ ሴም ፔጅ ላይ አይደለንም ያለ ነው። ሲጀምር ፎቢያ ወይም ደግሞ ጥላቻ ማለት አንድን ነገር ከሩቁ ስታየው ራሱ ፓኒክ ማድረግ። እስላማፎቢያ ወይም ደግሞ እስላማ ጠል የምንላቸው ሰዎች እስላም በመሆናቸው ብቻ እንዳንድ ሰዎች መብት እንደማይገባቸው፣ አማጺ እንደሆኑ፣ ቢገደሉ ምንም እንደማይመስላቸው ምናምን የሚያወሩ ሰዎች ናቸው። አይ ወዝ አክቹሊ ሳይዲንግ ዊዝ ዩ ጋይ ሰይንግ እነዚህ ሙስሊም ሴት ህጻናቶች በእነዚህ ሰዎች ምክንያት ይሄ አቢውዝ ሊደርስባቸው አይገባም። አይ ወዝ ሳይዲንግ ዊዝ ዩ ኢፍ አይ ወዝ እንዳልሽው እስላመፎብ ብሆን ኖሮ ጸጥ ብዬ ኦኬ ይገባቸዋል፣ ከዚ አይ ዶንት ኬር ሙስሊም ስለሆኑ ነበር ምለው ጀስት ሜክ ክሊር ሄት ዘ ቬሪ ስትሮንግ ወርድ። የምንጠቀማቸውን ቃላቶችን በጣም ብናስተውል ደስ ይለኛል። እንዲሁ ስለመጣለች ብቻ ትጣያለች ምናምን ማለት ቢካዝ መጥላት ማለት አይዶን ኬር፣ እነዚህ ሴቶች ቢተለተሉም አይዱና ኬር ብዬ መተው ነው። የስ መተልተል ነው። ክሊቶሪስን መቁረጥ ማለት መተልተል ነው። ምንም ማባበል፣ ቃሉን ማሻሸት የሚያስፈልግ ነገር፣ ይሄ እኔን ሪፕሬዘንት ያደርገኛል ብለሽ ካሰብሽ አም ሶሪ ዩ ጋይስ። እኔ ሪፕሬዘንት አያደርጓችሁም ብዬ ነው ሳወራላችሁ የነበረው። እስላም የሴት ልጅን መተልተል አይፈቅድም ብዬ ለእናንተ ሳይድ አድርጌ ነበር ሳውራ የነበረው። ሪፕሬዘንት ያደርጉናል ካላችሁ አይ አም ሪሊ ሶሪ ሪፕሬዘንት ያደርጓችኋል። ስነነፍ ማይበዝ መሳደስ ፖይንት መተልተል አይደለም። ምን መሰላችሁ? የክርስቲያኗ ልጅ ሳታውቅ ግዝረት የሙስሊሞች መጅሊስ እንዴት መገረዝ እንዳለባቸው ሴቶቻቸው መግለጫ ወጣ ተሰብስቦ ትልልቅ ሽማግሌዎች ጺማቸው ነጭ የሆነ ሕፃናትን እምቡ ጽጌረዳ የመሰሉትን ብልታቸውን እንዴት አርገን እንተልትለው እንዴት አርገን እንሸልሽለው እንዴት አርገን እንሰንጥቀው እንዴት አርገን እንስፋው፣ ድንግልናቸው ተጠብቆ እንዲኖር ቺኮቻችን፣ ልጆቻችን ብልታቸውን እንዴት አርገን እንውጋው እንዴት እንቁረጠው እንዴት እንስፋው ብለው ተወያይተው መግለጫ ወጡ። የክርስቲያኗ ልጅ እንደ ክርስትና መስሏት ይሄ ባህላዊ ነገር ይሄ ኋላ ቀር አስተምህሮ ወንጀል ነው፣ ይህንን እንዳታስቡት። እንዴት እንዲህ ትላላችሁ? እናንተ ምናምን ትላለች። የእስልምና ጭንቅላት ነው። ብልቴ ካልተለተለ፣ ካልተቆረጠ፣ ካልተሰነጠቀ የሙስሊም ሴቶች ብልታችን ካልተሰነጠቀ፣ ካልተቆረጠ ካልተ ምናምን በአንድ ሺህ አራት መቶ አመት በፊት ነብያቸው ስላለው ነብያቸው እዚህ ጋር እንደምታዩት ብልቷቸውን እንዴት መተልተል እንዴት መቆረጥ እንዴት መሰንጠቅ እንዴት መሰፋት እንዳለበት አስተምሯል። ይህ ኋላ ቀር አስተምሮ ነው። እንግዲህ መጅሊሱ ትልልቅ ሽማግሌዎ ቁጭ ብለው እንዴት ልጆቻችንን ብልታቸውን እንሰንጥቀው፣ እንዴት እንቁረጠው፣ እንዴት እንቅደደው፣ እንዴት እንስፋው ብለው ተወያይተው አይ መቀደድ ካለበት መስፋት ካለበት መቆረጥ ካለበት በከሌ በከሌ ይደረግ፣ ሐኪም ያደርገው። ድሮ በባህላዊ ነበር የሚደረገው ሐኪሙ ከወንጀል ነው። ሴት ልጅን መገረዝ ሐኪሙ በወንጀል ያስጠይቀዋል። የኢትዮጵያ የጤና ሚኒስቴር ይህንን እንዴት ዝም እንዳለን እንጃሌ። ትልልቅ ሽማግሌዎች ተሰብስበው ስላወጡት ነው አዋጁን አንድ ሐኪም አሁን አንድ ዶክተር ጋር እና ልጅን ገርዝ ብሎ ህፃን ልጅ ይዞለት ሲመጣ ሴት ልጅ ወይም ደግሞ የ15 የ20 ዓመት ኮረዳ ሴት ልጅ ይዞ ሲመጣ ዶክተሩ ሊገርዛት ነው። አልገርዝም ቢል ደግሞ ናገር እዚው የእኛ ሃይማኖት መምራኖች አዘውናል ይለዋል። ቢገርዝ ደግሞ የጤና ሚኒስተር ሊጠይቀው ነው በወንጀል። የጤና ሚኒስተር እዚህ ላይ ልታስቡበትና መግለጫ ልታወጡ ይገባል። ይሄ ኋላ ቀር እና ባህላዊ ነገር፣ ሴቶችን የሚጎዳ የጤና ባለሙያ ይገርዝ ብሎ መጅልሱ መግለጫ ሲያወጣ፣ የጤና ሚኒስተር ግን ዝም ነው ያለው። ይሄ በርደኑ ዶክተሮች ላይ ነው። ዶክተሮች ዝም ልትሉ አይገባም። ለመፍታቹ ልጠይቁ ይገባል። እንደ ቁርአኑ ከሆነ ሱራ 59 አያት 7 ላይ ነቢዩ የሰጣችሁን ተቀበሉ በሞላ ይላል። ያዘዛችሁን ተቀበሉ እንደገና ደግሞ የከለከላችሁን ተከልከሉ ይላል። ግርዝረትን ፈዕዷል ነቢዩ እንዴ መገረዝ እንዳለባቸው አስተምሯል። ስለዚህ ይህ ሙስሊሞች ሊተገብሩት ይገባል ማለት ነው። ና ገርዝ ሲለህ አንድ ዶክተር ጋር መጥቶ አሁን አንድ ሙስሊም አልገርዝም ብትለው ሊገልህ ይችላል። ምክንያቱም ሃይማኖቱ ስለሚፈቅድና ዑለሞቹም ሐኪም ይገርዝ ብለው መግለጫ ስላወጡ፣ ስለዚህ ዶክተሮች ዝም ልትሉ አይገባም። ይሄ ነገር ወንጀል ነው። ነገ አንዱ መጥቶ ናገርዝ ልጄም ቢለኝ አልገርዝም ብል ጠብ ይፈጥርብኛል። ጤና ሚኒስቴር ዋስትና ሊሆነኝ ይገባል። በዚህ ላይ መግለጫ ሊያወጣ ይገባል ብላችሁ ልትሉ ይገባል። ምክንያቱም ሱራ አላዛብ 236 ላይ ነቢዩና አላህ የደነገገውን ማንም አይሸርም ይላል ነቢዩ ግዝረትን እንዴት መገዘር እንዳለባቸው ደንግጓል። ውሳኔ ሰጥቷል ማለት ነው። አንድ ዶክተር አልገርዝም የወንጀል ነው ይሄ እንትን ነው ቢል ማንም መሻር አይችልም ስለሚል ሊገልህ ይችላል። አንድ ሙስሊም የተናደደ የሚገረዙት ደግሞ ለምንድን ነው እሱ ሲባል ባሏን እንድታስደስት ነው ብሏል ነቢዩ። እዚህ ጋ ሐዲሱን እንደምታዩት ደግሞ አንድ ሴት ባሏን ካላስደሰተች ሌሊቱ ሙሉ ከማታ እስከ ጠዋት ድረስ መላኢኮች ይረግሟታል ይላል። ጋሃነምም እንድገባ ምክንያት ይሆናል ይላል። ስለዚህ ባሏን ለማስደሰት ምን ማድረግ አለባት? መገረዝ አለባት። በአምሳ ስድስት ዓመቱ የስድስት ዓመት ሕፃን ልጅ አይሻን ያገባው ነቢዩ እንኳን ወሲብ አድርጓት፣ እንዴት እንደሆኑ ሁኔታዎችን ስትናገር እንደተገረዘች እሷ ራሷ ተናግራለች። ሕፃኗ አይሻ አጓሳቀር ማለት ነው። ምሳሌያቸው የምትሆነው ላምብላችሁ። ሱናኒ በመጃ 68 ላይ እንደዚህ ይላል ዌን ደ ቱ ሰርከምሳይዝድ ፓርትስ ሜት ዜን ባዝ ኢዝ ኦብሊጋቶሪ ሁለት የተገረዙ አካላት ሲነካኩ ሲገናኙ ሻውር መውሰድ ግዴታ ነው ትላለች። ማ አይሻ ደ ሜሰንጀር ኦፍ አላህ ኤንድ አይ ዲድ ታት ኤንድ ዊ ባዝድ ያላ መልእክተኛና እኔም እንደዛ አደረግንና ሻውር ገባን ትላለች። እንደ እሷ ምንድንቻውን እሷን ይከተሏታል፣ ነብዩን ይከተላሉ። በ አምሳ ስድስት ዓመቱ የስድስት ዓመት ሕፃን ልጅ ያገባው ነቢያቸው። አይሻ ስለ ራሷ ስታወራ እንደተገረዘች ነው። ነቢዩ የሰጣቸው መቀበል ግዴታቸው ነው። በዚህ ላይ ሼክ አልኢስላም ወይንም ደግሞ ኢብን ተሚያ ተጠይቆ ምን አለ ስለ ግዝረት? ሼክ አልኢስላም ኢብንተሚያ ወዝ አስክ ዳባውት ወዘር ውመን ሹድ ቢ ሰርከምሳይዝ ኦርኖት ሴቶች ግዴታ መገረዝ አለባቸው የለባቸውም ተብሎ ሲጠየቅ እሱ ምን አለ? ሂ ሪፕላይድ የስ ሹድ ቢ ሰርከምሳይዝድ። ምን አለ ሼክ አልኢስላም ወይም ደግሞ ኢብን ተሚያ ዋናው ሊቃቸው ግዴታ መገረዝ አለባቸው ሴቶች አለ ማለት ነው። ስለዚህ አንድ ዶክተር ጋር ልጁን እዞ መጥቶ ናገርዝ ግዴታ ሲለ ነው ወንጀል ነው ይህ ኋላ ቀር ነው ብትለው ሊገልህ ይችላል፣ ሃይማኖትን እየተቃወምክብኝ ነው ብሎ ማለት ነው። የጤና ሚኒስቴር በዚህ ላይ መግለጫ ሊያወጣ ይገባል። ዶክተሮችም በዚህ ላይ ዝም ማለታችሁ በጣም ያሳፍራል። አዝናለሁ። ዛሬ የምነግራችሁ ኡስታዞቻችሁና ሼኮቻችሁ ደብቀዋችሁ ለዘመናት የቆዩትን ምስጢር ነው። እርግጠኛ ነኝ ብዙ ሙስሊሞች ዛሬ ያመሰግኑኛል። በቅድሚያ ግን ክርስቲያኖች እንኳን ለሰሞነ ሕማማት አደረሳችሁ እያልኩኝ ይህን ቪዲዮ በደንብ ሼር እንድታደርጉት በትህትና ጠይቃለሁ። ወደ መረጃው ቀጥታ አሳልፍ። ያላ ዙፋን የት ነው የሚገኘው? የሚለውን እንመለከታለን እንደዚህ ይላል ሱራ አላራፍ ወይም ደግሞ ሱራ 7 54 እና ሱራ ዩንስ አያት 3 ላይ እንደዚህ የሚል ክፍል እናገኛለን። ጌታችሁ ያ ሰማያትንና ምድርን በስድስት ቀናቶች ውስጥ የፈጠረ አላህ ነው፣ ከዚያም በአርሹ ላይ ተደላደለ ይላል። ስለዚህ ጌታችሁ ሰማያትና ምድርን የፈጠረ ነው፣ ከዛም በአርሹ ላይ ተደላደለ ብሎ ይነግረናል። ያላህ አርሽ የት ነው የሚገኘው? ብለን ስንጠይቅ ደግሞ ሱራ 11 ቁጥር 7 ላይ እንደዚህ ይላል፣ እርሱም ያ ሰማያትንና ምድርን በስድስት ቀናቶች ውስጥ የፈጠረ ነው። ማን ነው ሰማይና ምድርን የፈጠረው? አላህ ብላችሁ እንደመመልሱ አልጠራጠርም። ስለዚህ አላህ ሰማይና ምድርን በስድስት ቀናት ውስጥ የፈጠረ ነው፣ አርሹም በውሃ ላይ ነበር ይላል። ስለዚህ ያለ አርሽ ምን ላይ ነበር? ውሃ ላይ እንደሆነ ይነግረናል ማለት ነው። ሐዲስ እንድገም እስቲ። ሳያል ቡሃሪ 7411 ላይ እንደዚህ ይላል። ያላን አርሽ በተመለከተ እንደዚህ ይላል። ሂስ ትሮን ኢዝ ኦቨር ዘ ወተር። ያላህ ዓርሽ ምን ላይ ነው? ከውሃ ላይ ነው ይለናል። አሁንም አንድ አዲስ እንድገም። ሳያል ቡሃሪ 3191 እንደዚህ ይላል his throne was over the water ውሃው ምን ላይ ነበር? አርሽ ላይ አይምን ስልጣኑ ወይም አርሹ ምን ላይ ነው? ውሃ ላይ ነው። ከውሃ ላይ ነበር ብሎ ይነግረናል ማለት ነው ሀዲሱም ቁርአኑን። ስለዚህ ያላ አርሽ መገኘው ወይም ደግሞ ያላ ዙፋን ምን ላይ ነው? ውሃ ላይ ነው ማለት ነው። ይሄንን እንዲህ ከተማመንን አላህ ስልጣኑን ወይንም ዙፋኑን ለሌላ አካል ያጋራል ብላችሁ ታምናላችሁ? ቤተመንግስት እንኳን የአብይ ቤተመንግስት ዙፋን ላይ እኔ እጄ ልቀመጥ አልችልም። ሌላ አካልም ሄደ ሊቀመጥ አይችልም። ዝም ብሎ የጠቅላይ ሚኒስትሩ ወንበር የጠቅላይ ሚኒስትሩ መቀመጫ ነውና ጠቅላይ ሚኒስትሩ ከስልጣን እስካልወደረደ ድረስ፣ የአላህ ዙፋን ላይስ፣ የአላህ መቀመጫ ላይስ ሌላ አካል ሊቀመጥ ይችላል ብላችሁ ታምናላችሁ? እንደዚህ ይላል። ኢብሊስ እንደሚቀመጥ ሀዲስ ይናገራል። ሳይ ሙስሊም 2813 ላይ እንደዚህ ይላል። ጃቢር ሪፖርተድ ጃቢር እንዳስተላለፈው አሂር ዳላስ ሚሴንጀር ወይ ፒስ ቢ አፖን ሂም አሰይንግ ያለ መልእክተኛ ሰላም በሳቸው ላይ የሆነና እንደዚህ ሲሉ ሰምቻለሁኝ ብሎ ይቀጥላል። ዘስሮን ኦፍ ኢብሊስ ኢዝ አፖን ኦሽን። የኢብሊስ ስሮን ምን ላይ ነው ይለናል፣ ኦሽን ላይ ወይም ውቅያኖስ ላይ። ሜቢ አንዳንድ ሙስሊሞች ውሃ ላለም ውቅያኖስ ጥስ ነው ያለው ውቅያኖስ ውሃ አይደለም ብለው ሊሞግቱን ይችላሉ። የአላህ ስሮን ወተር ላይ ነው ስለሚል፣ አንድ ንድገማ ታዲያ። ተፍሲር አል ቁርጡቢ ሱራ 18 አያት 50 ሲፈስር እንዲላል ሴጣን፣ ፕሌስስ ሂዝ ስሮን ኦን ወተር። ሴጣን ስሮኑን ምን ላይና ያስቀመጠው ይለናል፣ ውሃ ላይ። ይህም አጥጋቢ አይደለም ካላችሁ ደግሞ አሁንም ወደ አዲስ እንመለስና እንደ አዲስ እንድገማ ሳሂ የሆኑ አዲሶች ናቸው። ሳሂ ሙስሊም 2813 ቢ ኢብሊስ ፕሌስስ ሂዝ ስሮን አፖን ወተር ይለናል። ኢብሊስ ስሮኑን ምን ላይ ነው ያደረገው ይለናል። ወተር ላይ ውሃ ላይ ይለናል። በተመሳሳይ ለአላህ እንደተነገረው ማለት ነው። አላህ መልእክተኛ፣ ወይም ሙሐመድ የሆኑ አካላት ወደሱ ይመጡና እንደዚህ ብሎ ይጠይቃቸዋል። ዋድ ዩሲ ምን አየ ሰይድ፣ እሱም ምን ብሎ ይመልስለታል? አይሲ ስሮን ኦቨር ወተር፣ ምን ይለዋል? አይሲ ስሮን ኦቨር ወተር ይለዋል። ውሃላይ ስሮን አይቻለው ወይም ዙፋን አይቻለው ይለዋል። ዌር አፖን አላስ ሚሴንጀር ሰይድ ዩሲ ደ ስሮን ኦፍ ኢብሊስ አፖን ደ ያየኸው የኢብሊስም ስሮን ነው። ኮንፊዥን። አላህ ነው ወይንስ ኢብሊስ ነው የሙስሊሞች አምላክ? ታዲያ አንድ ዙፋን ነው ሊኖር የሚችለው። በዛ አንድ ዙፋን ላይ መገኛው በኋላ የሆነው የአላህም ነው የኢብሊስም ነው ተብሎ ተነግሯል። ኢንዳይሬክትሊ ምን ማለት ነው? ይሄ የአላህ ስም ራሱ ኢብሊስ ነው። ወይንም ደግሞ ሙስሊሞች የሚያመልኩት ሸይጣንን ነው ማለት ነው። በጣም አዝናለሁ። ኡስታዞቻችሁ ሼኮቻችሁ ለዘመናት ይህን ደብቀዋችኋል። አንድ ንጉስ፣ አንድ ስልጣን፣ አንድ ወንበር ነው የሚኖረው። በዛ ንጉስ፣ በዛ ስልጣን ደግሞ ሁለት የተለያዩ ተቃራኒ የሆኑ አካላት ሊጠሩበት አይችሉም። በአንዴ በተመሳሳይ ሰዓት ማለት ነው። እዚህ ላይ ግን ሆኗል። አላህም ኢብሊስም ዙፋናቸው አንድ ነው። ስለዚህ አላህ ማለት ኢብሊስ ነው ኢብሊስ ማለት አላህ መሆን አለበት ይህ ሚስጥር ደብቀዋችሁ ነበረ እና ከእንደዚህ አይነት ስርዓት እንድትወጡ ጸሎት አደርግላችኋለሁ የመወዳችሁ ሙስሊሞች ባለማወቅ አቃለ ባለማወቅ አብዛኞቻችሁ እንዳላችሁበት ውስታዞቻችሁና ሼኮቻችሁ ደግሞ ይዋሿችኋል በጣም ብዙዎቻችሁ እርዳታዬን እየጠየቃችሁ ነው ምላሽ አልሰጠችሁ ብዙ ሚሰይ ስለሚመጣ ነው አጠር አድርጋችሁ ያላችሁበትን ሁኔታ ብቻ ሚሴ ላኩልኝ። መርዳት ያለብኝን ረዳችኋለሁ። ክርስቲያኖች ደግሞ ለምትወዷቸው ለምስሊም ጓደኞቻችሁ፣ ለጎረቤቶቻችሁ፣ ለዘመዶቻችሁ ይህንን ቪዲዮ ሼር በማድረግ አደርሶላቸው ማለት ነው። አላህና ኢብሊስ አንድ ስልጣን ነው ያላቸው አንድ ወንበር ነው ያላቸው። ስለዚህ አላህ ማለት ኢብሊስ መሆኑን ኢብሊስ መሆኑ ኢብሊስ ደግሞ አላህ መሆኑ ግልጽ ነው እንደዛ ሲሆን ማለት ነው። ይህንን ከእንደዚህ አይነት እስራት ነፃ እንዲወጡ በተለይም ባለማወቅ ለጠፉ ሙስሊም ወንድሞቻችንና እህቶቻችን ይህን ቪዲዮ ልታጋሯቸው ይገባል። ከዚህ ጋር በተያያዘ ኢብሊስ እና አላህ ስለሚጋሩት አንድ ወንበር ዛሬ ማታ ከምሽቱ